አይድ ከፈለገኛ አረ ቡና የምር እማ እንዳታርግ። የምር እንዴት፣ እንደዚህ የሰው መኪና እማ ታበላሻለሽ። የሰው መኪና የሰው መኪና ማነው አልቆ ገብቶ

ዛሬ አንድ እሱን አስታውቅሻለሁ። ያው ዩቲውብ ላይ ቤተሰቦች ወንድማማቾች ነው የሚሉን እኛን። ለምሳሌሽ እሱም ከእናቱ ጋር ነው የሚሰራው፣ እኔም ከእናቴ ጋር ነው የሚሰራው። እሱም እናቱን ይወዳል፣ እኔም እናቴን እወዳለሁ። እና ዛሬ እማዬ ላስተዋውቅ ነው ብያለሁ። ምን እንደምናደርገው አርገው ታውቃላችሁ? ብሩክን ጋይዝ፣ ፕራንክ ነው የምናደርገው አርገው። ፕራንክ የሆነ ፕራንክ ምን ልጁ ማለት ነው። ፕራንኩን መሰለሽ እማዬ፣ ፕራንኩን ንገራችሁ ቴጂና ጫማ ጫማሽ እንደ ቆሸሸ አሁን እሱ ይመጣል እና መቼስ እዚ ፓርኪንግ ነው ያለነው እንደምታዩት፣ አሁን ያለነው ፓርኪንግ ነው። እና ፓርኪንጉ ጋር ብሩኬ ሲመጣ ምንድን እምናረገው ጫማሽ እንደ ቆሸሸ ነገር እናደርግ እና መኪና ውስጥ እንገባለን የእሱ መኪና ውስጥ እዛ እና በአንተ መኪና እንዴት ነው ብለውና ስንገባ ምን ታያለሽ እማ፣ እሺ። ጫማ ግን ቆሽሽ ነው ታልሽ። እማዬ ደሞ ጫማሽ ቆሽሽ እንዴት ትገቢያለሽ መኪና ውስጥ ማለት ነው ብዬ አውቄ፣ ጓል ብሻ አስቢው፣ እናቴ ነሽ ለምን ምንም አትረግጭም ብትገቢ፣ የሰው መኪና ችግር የለውም። ግን እኔ አውቄ መኪናውን ትልቅ እንደሷ አጋብድለት ና አንቺ ደግሞ ጫማሽን እንዲህ ቆሻሻ ሆና ብልሻል። አንቺ ደግሞ ይቅርታ፣ እኔ እኮ ጫማው ቆሻና ነው የምትይው። ገባሽማ። የብሩክ ምላሽ ምን ይመስላል? ከባድ ነው። አይ ኖ አይ ኖ አም ፍራንኪንግ አ

እና በቃ ግዴታ ስለሆነ ነው። ፕራንክ ያው ግዴታ ስለሆነ የምናደርግሽ እና የማዬ ሄደን እ እሺ ፕራንክ እናድርጋው አልኩህ እኮ ግዴታ። ካሜራማን እዛ ጋር ተደብቀ ነው የምትቀርጸኝ፣ ተደብቀ ነው የምትቀርጸኝ። አሁን ያለው ነገር አብረን እናሳያቸዋለን። ወደ ቪዲዮ ቪዲዮን ከማያታችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማለት እንዳደረሰው ቤተሰብ ሰብስክራይብ አርጉ። ሰብስክራይብ ሰብስክራይብ ሶስት መቶ ሺህ

ታስተውሳላችሁ እኔና ብሩኬን እያቀናበሩ ነበር ከነ ዳኒል ሮስ ግጣ ላንተ። ታስተውሳላችሁ እንዲህ ነበር ምንድን ነው ጭዋ። ታስታውሳላችሁ በዚህ ዘፈን ነበር የምታስታውሱ ነው። አበደኛለች። እሺ ቤተሰቦች፣ አሁን ደውለለታል ብሩኬ። ያው እዛ ገና ቆሙት የት

ቡራ ማለት ይሆና ማሚ ሰላም ነው። እናት በጣም ነው የሚወደው። አይዘይ ማይ ከእናቱ ጋር ነው። እናት ማይወድ የለም። እናንተ ብቻ አታርክም። አይደለም እሱ ከእናቱ ጋር ነው የሚሰራው። ማሚ ነች አስረፈደች። ማሚ ከሆነ ችግር የለውም። ማሚ ከሆነ ችግር የለውም። ጋይስ፣ ቤተሰቦች ዛሬ ትውውቃለን እና የሆነ ቦታ እንሄዳለን ተብለናል አለ ብሩ

ፀዴ መኪና ነው። ፀዴ መኪና ነው። በዚህ የቆሸሸ እንኳን ችግር ነው። በዚህ አረ እሺ እንዴ

ግን ማ ግን እንደዛ አይደረግም። ግን እሺ ገይሉ የፋንታ፣ አረ ብሩ የምር እንዴ እንዴት እንደዚህ የሰው መኪና ማ ታበላሻለሽ? የሰው መኪና የሰው መኪና ታበላሻለሽ። አረ አይደለም። ማን ነው አልቆ ገብቶ የሚያውቀው መኪና ውስጥ ጫሙ ምን ችግር አለው? ቢገቡ። እኔ ያው ከነጫማ የገባሁት አይደለም። ይሁን ቡራ ነው አይደለም ቡራ ይልቃ መግባት እኮ ትገባለች። ይሁን እኛ ብለን ጫማውን አውልቃ ትገባና እኔ አልፈልግም፣ በቃ አልፈልግም። ትግባ፣ ምን ችግር አለው አንተ እንደ እና ፎጣ ነገር እናምጣ። ችግር የለውም። በእግዚአብሔር ማሚ እማ አማ እሺ በይኝ ባዶ ግርሽን እንግዲህ ጫማውን አልቀረ አንተ ማል እንዴ የሚረሙ በእግዚአብሔር፣ ከቻልክ ዝም በል ከቻልክ ዝም በል። ማርያምን እንዴ አይባል ማለት አንተ ስነ ስርዓት ይኖረ ማርያምን አይባልም አይባል እንዴ እናታ አረለች እንዴ ምን ችግር አለው? ማን ነው አልቆ ገብቶም ያውቀው ነው ተካብዱ አንተ እሷ እሺ እንዳትናገር፣ በቃ ከማርያም እንጣላለን ነው ነው? ዝም ይቆረጣል። ምንድን ነው የሚቆረጠው? ዝም በል፣ ይቆረጥ፣ አጥፋው። ሲጀመር እንዴ ነው ጫማ ዝም

እንዴት እንደዚህ ታደርጋለህ? አይደብርህም እንዴ? ነው ለአንተ ሪስፔክት ቢኩ በዚህ ነው እንዴ? ለምን ለተራ ነገር አንተ ልጅ ጤነኛ አይደለም። ምን ችግር አለው? ምን ይጎላል? እሺ ግን

ምን እሺ፣ ብራይ እማ የምትነግሪው ምናምን እንትን የለውም ጉድ ምናምን አትነግሪውም። ብራዬ በጣም ሪስፔክት አማ አንቺ ነገር ነው ነው ነው ለማዘር ፍራንክ ነገር

እኔ ኖርማል ትውውቅ ምናምን ስለሆነ ግራሚ እኔ ሌላ ነገር አስቤ መጥቼ፣ እኔ ራሴ ነግሮኝ ነው። ደስ አለኝ። ጀግና ልጅ አይ ጎበዝ ነው እንደነት እኮ ማለት ጎበዝ ነው፣ ግን ያው ለደቂቃ ውስጥ ገድሮ ይመልሳል። አስፈሪ ነው፣ ገድሎ ይመልሳል። በተለይ የእኛ እንዲህ ጓደኛሞች ምናምን በቃ ችግር ነው እኮ ቅብራይ። የምር የምር፣ በመጀመሪያው ትውውቅ ያደረኩት እንደዚህ አሁን ኢንፍሉዌንሰር ስትሆን አትያዝም፣ ገባህ አ ከቆየ በኋላ ምናምን ስለማልይዝህ፣ በመጀመሪያው በማዘር ሼማስ ይዤ ባረግሽ ያለብኝ ነው ነው እኛ እንኳን ከዚህ በፊት ጓደኛሞች ግን ማዘርና አግኝታ ታጠቀ የመጀመሪያ ነው፣ እኔ መጀመሪያ ነው ያይ። እና ያው ቡራም ከእናቱ ጋር የሚሰራው ማይ እና ማዘር በጣም ወዳ ትላለ። አንድ ቀን ደግሞ ኢንሻላህ ሲመቸን ደግሞ ማሚ፣ አዎ እንግዲህ ምን ይባላል አሁ የእኔ ማዘር ማለት ነው ከሀይሚ አባት ጋር ተገናኝተን ከጋሽዬ ጋር ልቁጭ ስንል ጋሽዬ አደንቅሻሉ እኮ ምናምን አላት። አርናቂሽ ነኝ። የሀይሚ ፋዘር ማለት ነው የሚና ብሮች ፋዘር እሱ ነው። በጣም ነው የሆነ ቀን እና ቡራዬ በጣም ደስ ይሆናል ስላወቅች በጣም ስላስደነገጥኩት ፋሚሊ የሆነ ቀን እንደውም ለምን ቻሌንጅ አናዘጋጅም? በአንተ ቤተሰቦች በጣም ብሶ ሰብስክራይብ ካደረገኝ ቡራን የሆነ ስጦታ አለክለታሉ የኛ ፋሚሊ የለም አይደል ማክሲመም ስንት ነ ሰብስክራይባል ኦልሬዲ ስልሳ ሁለት ሺህ ሁለት መቶ ስልሳ ሁለት ሺህ ሁለት መቶ ቢያንስ አስራ አምስት እስከ ሀያ ሺህ ባለው ሊያደርጉ ይችላሉ። እስከ ሀያ ሺህ እስከ ሀያ ሺህ ባለው እኔ ከአስር ሺህ በላይ እጠብቃለሁ ሰብስክራይብ ሰማንያ አምስት ይገባል በዚህ ይገባል የምር ነው ሰባ ምናምን ሰባ አምስት አድርጎ አስር ሺህ

ኧረ እጋብዛለሁ፣ በቃ ካልገባ ካልገባ። እሱ ለምን ለሁላ ትጋብዝ? በቃ ቢገባም ባይገባም አንተ ጋብዛት፣ ማሚን ነው ልም ይገባም። እሺ በዚህ ቪዲዮ 0 ሰብስክራይብ ካገኘህ ማሚን ጋብዛት። ማሚን ቢገባም ግዴታው ነው። ግን ጸዴ እንዴ ወደኖም ትጋብዘው። እንዴ ለጌጂ ማን እንደተሰሚ እንደተሰሚው፣ እኛ ባወራን ነው። እንዴ ጠበቃዎች እኮ አሉ፣ ጠበቃዎች አሉ። እሺ እናንተ ፍረዱ፣ ቤተሰቦቻችን፣ ዋጋውን ስጡት። አረ ቡራዬ የምር በሆነ ቪዲዮ ትዝ ይልሃል? በጣም ወንድማማችሁ እያሉ ሜንሽን እያደረጉ ነበር። ታስባሳለህ? በጣም ሜንሽን እያደረጉ ነበር። የዛኔ የዛን ጊዜ በጣም ተጋጭተ፣ ያው በቅርብ በደንብ አንግባበም ነበረ፣ ከርቀት ነበረ። እና በጣም ብዙ ሰዎች ሜንሽን እያደረጉ ነበር ምናምን ያው ተገናኝተናል። እንኳን ደስ አላችሁ። ቢናር እያደረጋችሁ ነበር። አሁን ደግሞ ይሄን የነነ እያለ ዲዲት አድርጉ ችግር የለም ብቻ ኢንሻአላህ፣ ረመዳን ሶስት ወር ቀርቷል። ከዛ ፊትም በዓላቶች አሉ። በቃ ከዚህ በኋላ ቡራን እየጠራን እንገባበዛለን።

እንዳለ ሰብስክራይብ አድርጉት። እንወዳችኋለን። እንግዲህ እንደተለመደው ታሪክ መስራታችን

አሪፍ ጊዜ ነበረ። አቤት ሰው ሲሎ ታታ ሶስት ሺህ አስገብተው ቢገላግሉኝ እንዲ መኪና አትርገጭ ምናምን አይለኝም። አራ እሱን ነው የምንረሳው። ሰው ይጠፋል። ማሚኑ እምራ ለመሰድ ሻ ይገባል። ግን ቆይ እናንተ ተረጋጉ። እናንተ ግን አራ አይጠፋም እግዚአብሔርን ቡራይ 300ን ቀውጣለ ኢንሻአላ። አባቴ ከዑምሯ በኋላ ነው። አዎ እንደገባ ነው። ምድም ወደ ደለ ነው እሱ አላመኑም፣ እንጂ ያው አሁን ግን ቡርኪን እንትን አሁንማ ወደሁ እኮ ነው ያደርጋለሁ። ከገባ እንደገባ የፈጠነ ውሰዳትና ከእኛ ጋር ትገናኛለሽ እና ምናምን ቪዲዮ አይቶ ሲጨርሱ ሰብስክራይብ ማድረግ ይረሳሉ። ችግራቸው እኮ እሱ ነው። ኧረ አይረሳም። ቀድማችሁ ሰብስክራይብ፣ ከዛ ደውሏል

እና እኔ ሉጣላችሁ ወይ ካልሆነ ለምንድን ነው? በጣም ተግባብታችኋል። አዎ የእናት ገዳለኝ ላይ ነው ደግሞ አይታ ማሚዬ፣ ቀይ ሰው እኔ እናት ያንተ ማዘር ደግሞ ቸኩሪት ይወዳሉ። ምን አለ ምን አቃ አይ ሰውሽ አናርዝምባችሁ፣ እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ ባይ ቻው ባይ ባይ ባይ ባይ።